የመኪና እቃ ስርቆት ወንጀል የፈጸሙ ሁለት ግለሰቦች በእስራት ተቀጡ። ዋና ሳጅን አዳነ ደስታ ተከሳሾቹ ዮሐንስ መለሰና እየለበየነ ይባላሉ። የስርቆት ወንጀሉን የፈጸሙት በለሚኩራ ክፍለ ከተማ ወረዳ 13 መሪ ባድሜ የሰፈር እየተባለ ከሚጠራው አካባቢ ነው። የመሪ አካባቢ ፖሊስ ጣቢያ ወንጀል መርማሪ ምክትል ኢንስፔክተር ማርቆስ ውቴ የግል ተበዳይ ተሽከርካሪያቸውን አቁመው ወደ ቤታቸው በገቡበት አጋጣሚ ተጠርጣሪዎቹ የመኪናውን ስፖኪዮ በመንቀል ይዘው ከአካባቢው ለማምለስ ሲሉ መያዛቸውን ተናግረዋል። አንደኛ ተጠርጣሪ ዮሐንስ መለሰ የተባለው ቀኝ በኩል ስትሮኪውን የዋጋ ግምት አስራ አምስት ሺህ ብር የሚያወጣ ንብረቱን ሰርቆ ከወሰደ በኋላ ሁለቱም ተጠርጣሪዎቹ አንድ ላይ በመሆን ከነግዚቤቱ በሰፈር ጥበቃዎቹ እጅ ከፍኝ ተይዟል። ተከሳሾቹን የክስ መዝገብ የተመለከተው በፌዴራል የመጀመሪያ ደረጃ ፍርድ ቤት ለሚ ኩራ ምድብ ሶስተኛ ወንጀል ችሎት ተከሳሹ ዮሐንስ መለሰና ተከሳሽ አየለ በየነ በተከሰሱበት የመኪና ስፖኪዮ ስርቆት ወንጀል ጥፋተኛ መሆናቸው በማስረጃ አረጋግጦ፣ ወንጀል ፈጻሚዎችን ያርማል፣ ሌሎችን ያስጠነቅቃል በማለት እያንዳንዳቸውን በሁለት ዓመት ጽኑ እስራት እንዲቀጡ ወስኖባቸዋል። ማንኛውም አሽከርካሪ ተሽከርካሪውን ሲያቆም በቂ ጥበቃ በሚደረግበት አካባቢ ሊሆን እንደሚገባ ምክትል ኢንስፔክተር ማርቆስ ውቴ በመልእክታቸው